በአዲስ አበባ ሀገረ ስብከት ለመዘምራን ስልጠና ተሰጠ። ጥቅምት አንድ ቀን 2018 ዓ ም በአዲስ አበባ ሀገረ ስብከት በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ እና የወጣቶች ማዕከል ለመዝምራን ስልጠና ተሰጠ። በአዲስ አበባ ለሚገኙ ቁምስና ዘማሪዎች የተዘጋጁ ስልጠና በአዲስ አበባ ሀገረ ስብከት ሐዋርያዊ ጽህፈት ቤት አስተባባሪነት ሲዘጋጅ፣ ክቡር አባ ዳዊት ብሸትም በዕለቱ ለተገኙ ተሳታፊዎች ስልጠናውን ሰጥተዋል። የአዲስ አበባ ካቶሊካዊ ሰበካ ሐዋርያዊ አገልግሎት ጽህፈት ቤት ይህንን ስልጠና ያዘጋጀው ከወጣቶች አገልግሎት ቢሮ ጋር በመተባበር ነው። ዋናው አላማው ወጣቶች በዝማሬ አገልግሎት ላይ የግጥም መጽሐፍን ከተለያየ ከቤተክርስቲያን አስተምህሮ ከመጽሐፍ ቅዱስ ከቤተክርስቲያን ትውፊትና እንዲሁም ወቅታዊ ሁኔታዎችን አስመልክተው በቂ ግንዛቤና በቂ እውቀት አግኝተው እንዲዘጋጁ ለማድረግ ነው። ስልጠናውን የሰጡትና በርካታ መዝሙሮቻችን የሚታወቁት ክቡር አባ ዳዊት ውሸት በቆይታቸው በዋናነት ከመዝሙር አጻጻፍ ጋር በተገናኘ ለተሳታፊዎች ስልጠና መሰጠቱን አመላክተዋል። በዚህ ስልጠና ከተነሱት ነጥቦች መካከል አንዱ እንዴት ነው በመዝሙር ግጥም አጻጻፋችን ላይ ምን ምን ነገሮችን ማካተት እንደሚገባን፣ እንዲሁም ደግሞ ለምንድን ነው አንዳንድ መዝሙሮች አሁን ተዘምረው ወይም አሁን ወጥተው ከአንድ ከሁለት ፕሮግራም ዝማሬ በኋላ የሚጠፉት ደብዛቸው የሚጠፋው ለምንድን ነው ዘላቂነት የሌላቸው የሚል ነው እና ከዚሁ ጋር በማያያዝ የመዝሙር ግጥም አጻጻፍ ላይ ልናስባቸው እንዲሁም ደግሞ ልናገናዝባቸው የሚገቡን ርዕሶች ምን ምን እንደሆኑን እነዚህን ርዕሶች ነው ስንወያይ የነበረው ከነዛ መካከል ከግጥሞቻችን በስተጀርባ ማስተላለፍ የምንፈልገው እውነት አለ፣ ደግነት አለ፣ ውበት አለ። እና እነዚህን እውነትን፣ ደግነትና ውበትን ከመጽሐፍ ቅዱሳችን እናገኛለን፣ ከቤተ ክርስቲያናችን አስተምህሮ እናገኛለን፣ እንዲሁም ደግሞ ከቅዱሳንም ታሪክ ከቤተ ክርስቲያናችን ትውፊትም ከስርዓት አምልኮም እነዚህን ነገሮች ማግኘት እንችላለን። እና ስለዚህ ግጥሞቻችን መጽሐፍ ቅዱሳዊ፣ ነገረ መለኮታዊ፣ ሊቱርጊያዊ ስርዓት አምልኮን የተከተሉ የቤተ ክርስቲያናችንን አስተምሮን የተከተሉ እንዲሆኑ ይፈለጋል። በዚህ መልኩ ከተዘጋጁ እያንዳንዱ ግጥም ውበት ይኖረዋል፣ ደግነት ይኖረዋል፣ እውነትም ይኖረዋል እና በዚህ አይነት መልኩ የተዘጋጁ መዝሙሮችን ለምእመናን ለማቅረብ ነው እንግዲህ ሀሳባችን። ከዚህም ጋር የተያዘ እስካሁንም የተሰራውንም ስራ ለማጠናከር በሚል ነው ይህ አውደ ጥናት የፕሮግራም ክፍል አላማ አድርጎ ይዞ የተነሳው። በእለቱ በርካታ ቁም ስናዎችን በመወከል የተገኙ ተሳታፊዎችም በስልጠናው ስለ መዝሙር አጻጻፍ የተሻለ ግንዛቤ ማግኘታቸውን ተናግረዋል። ዛሬ ከአባ ዳዊት ብሻት ጋር በመሆን በመዝሙርና በካቶሊክ መዝሙሮች ላይ አውደ ጥናት የተዘጋጀ ፕሮግራም ላይ ነው እየተሳተፍ የምንገኘው ያው የካቶሊካዊ መዝሙሮችን ለሚጽፉ ወጣቶች እንዲሁም የተለያዩ ሰዎች እንዴት መጻፍ እንዳለባቸው፣ የካቶሊክ መዝሙሮች ምን መምሰል አለባቸው የሚለውን ሀሳብ ነው እየተወያየን እያወራን የምንገኘው። እስካሁን ባለው የተለያዩ አባዳይትን መዝሙሮች እያየን ዲስከስ ለማድረግ ሞክረናል። በዛ ውስጥ እንዴት አድርገን ካቶሊካዊ ሀሳቦችን በመዝሙሮቻችን መግለጽ እንደምንችል እና መዝሙሮቻችን ደግሞ ምን ያህል መንፈሳዊነታችን ሊገልጹ እንደሚገቡ ለማየት ሞክረናል። ዛሬው ስልጠና በእውነቱ በጣም አሪፍ ነበረ። ብዙ ኤክስፔሪንስ አግኝተንበታል። ሰዓቱ አጭር ብትሆንም ብዙ ኤክስፔሪንስ አግኝተንበታል። አንድ ግጥም ሲጻፍ እንዴት አድርገን ነው ግጥሞቹን የምናየው ከውበቱ አንፃር፣ ከእውነቱ አንጻር እና ከደግነቱ አንጻር ከአንድ ግጥም ውስጥ ውበቱ ምናለ፣ ውበቱ ምንድን ነው፣ እውነቱ ምንድን ነው፣ ደግነቱ ምንድን ነው የሚለውን ነገር አውጥተን መርምረን እንድንረዳ ያደርገናል ማለት ነው። በጣም አሪፍ ነበረ የዛሬው። ብዙ ኤክስፔሪንስ ብዙ ግጥሞችን አባ ዳዊት ውብሸትን ብዙ ግጥሞችንም አይተናል። በጣም የሆነ ጥልቅ የሆኑ ነገሮችን አይተናል። በዕለቱም ስልጠናውን ያዘጋጁትና የሰጡት መዘምራን በራሳቸው ተነሳሽነት ለሚያበረክቷቸው መዝሙሮች በማመስገን በመዝሙሮቻቸው ውስጥ የካቶሊክ ቤተ ክርስቲያን አስተምህሮ ትውፊትና ጸሎትን በማካተት ይበልጥ ሊሰሩ እንደሚገባ አመላክተዋል። ለአዲስ አበባ ሀገረ ስብከት ቁምስናዎች መዘምራን በተሰጡ የአንድ ቀን ስልጠና ከክቡር አባ ዳዊት በተጨማሪ ክቡር አባ ገብረ መስቀል ሽኩር እንዲሁም ከአዲስ አበባ በርካታ ቁምስናዎች የመጡ መዘምራን ተገኝተዋል።